ጤና ስትልኝ የተከበራችሁና የተወዳችው የኢትዮን ስቤተሰቦች እንደምናላችሁ የለው ዜና ውጃችን ነው ጀምረል አዳዲስና ወቅታዊ መረጃዎችን ማስገመት ጀምረናል። በቅድሚያ ዜናዎች ዜናዎችን ነግራችኋለም። ኢትዮ ኒሱን ሰብስክራይብ በማድረግ ቤተሰብ እንትሆኑና አብራችሁን ጥቆ ይጋብዛለሁ። በመላዊ ኢትዮጵያ የሐኪሞች የሥራ ማቆማድ ማዛሬት ጀምሯል። የጤና ባለሙያዎች ሕይወትና አጠቃላይ የኑሮ ሁኔታ እንዲሻሻል ያቀረቡት ጥያቄ አገዛዙ ባለመመለሱ የሥራ ማቆማድ ማውዛሬት ጀምሯል። በመላ ሀገሪቱ የአስተዳደር በደል ተፈጽሞብናል፣ የምንሰራው ስራና የሚከፈለን ክፍያን በቂ አይደለም ያሉ ሐኪሞች ወደ ሙሉ አድማ የሚመጡበት ጊዜ እየቆጠረ በመሆኑ አገዛዟን ላይ እስርን ጨምሮ ሌሎች ማዋከቦች ይፈጽሟል። በሌላ በኩል አምነስቲ ኢንተርናሽናል የሐኪሞች አስተባባሪ እንዲፈታ ጠይቋል። ዝርዝር አዘጋጅተናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬም ከባድ ውጊያ መቀስቀሱ ታውቋል። በአገዛዙ ጦር በኢትዮ ሱዳን ኮሪደር ከፍተኛ ኃይል ስምሪት እያደረገ እንደሚገኝ ሲታወቅ የፋኖ ኃይሎቹ በኩላቸው በክልል የብልጽግና ባለስልጣናት ላይ ጥቃት ከፍተናል ሲሉ አስታውቀዋል። በአማራ ክልል ሁለት ዓመታትን ያስቆጠረው ጦርነት ዛሬም የቀጠለ ሲሆን የጦርነት ሁኔታ በተመለከተ የዛሬ ክስተቶችን በሪፖርት አዘጋጅተናል። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮችን በዘረፋና በሰዎች ንግድ ላይ ተሰማርተዋል ሲሉ ወነጀሉም። የቀድሞ የትግራይ ክልል ጊዜያዊ አሰራር ፕሬዚዳንት አቶ ጌታቸው ረዳም በትናንትናው እለት ባገዛዙ የፋና ቴሌቪዥን ቀርበው ያደረጉት ንግግር ብዙዎች እያነጋገረ ይገኛል። የቀድሞ ጓዳቸውንና ፓርቲያቸውን ጨምሮ የወነጀሉበትን አቶ ጌታቸው ረዳ ንግግር በዝርዝር ዜና ይዘናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸውን ዛሬ ጀምረዋል። ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ መጀመራቸው ተሰምቷል። በዚህም ላይ ተጨማሪ አለን። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ምግብ እንዳይገባ ማገድ እንደ ጦር መሳሪያ እየተጠቀመች ነው ሲል ወነጀለም። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም፣ ከ200 በላይ ጋዜጠኞችን በስራ ላይ ሳሉ ገድላለች ተብሏን፣ በዝርዝር እናያለን። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራች ይቆዩ። በመላው ኢትዮጵያ የሐኪሞች የስራ ማቆም አድማ ዛሬ ጀምሯል። የጤና ባለሙያዎች ህይወትና አጠቃላይ የኑሮ ሁኔታ እንዲሻሻል ያቀረቡትን ጥያቄ አገዛዙ ባለመመለሱ የስራ ማቆም አድማ በከፊል ዛሬ ጀምሯል። አገዛዙ በተለያዩ የሀገሪቱ ክፍሎች የህክምና ዶክተሮችን ማሰር ጀምሯል። በሌላ በኩል አምነስቲ ኢንተርናሽናል የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንትን ጨምሮ የታሰሩ የሐኪሞች አባላት እንዲፈቱ ጠይቋል። በመላ አገሪቱ የአስተዳደር በደል ተፈጽሞብናል፣ የምንሰራውና የሚከፈለን በቂ አይደለም፣ አጠቃላይ በኑሮ ሁኔታችን እጅግ ዝቅተኛ ኑሮ ውስጥ ገብተናል ያሉ የህክምና ዘርፍ ባለሙያዎች ከሰሞኑ ጥያቄያቸውን በአደባባይ ሲያቀርቡ የሰነበቱ ሲሆን በዛሬው ዕለት ደግሞ በመላ ሀገሪቱም ባለ ደረጃም ከአስቸኳይ ጊዜ የህክምና አገልግሎት ውጭ ያሉ ተግባራትን በማቆም ከፊል አድማ ጀምረዋል። ይህ አድማ አገዛዙ እስከ ግንቦት ዘጠኝ ጊዜ ባለው የጊዜ ገደብ ውስጥ ምላሽ ካልሰጣቸው ወደ ሙሉ የስራ ማቆም አድማ እንደሚቀየርም ሀኪሞቹ አስታውቀዋል። የራብን አናክም የሚሉ የኢትዮጵያ ሀኪሞች ጥያቄያቸውን እንዲመለስላቸው መጠየቅ ከጀመሩ አመታት የተቆጠረ ቢሆንም የብልጽግና አገዛዝ ግን በሀኪሞች ላይ የቀልድ መልሶችንና ውንጀላዎችን ሲያቀርብ ቆይተዋል ተናግረዋል። ጠቅላይ ሚኒስትሩን ጨምሮ በርካታ የመንግስት ባለስልጣናት የሐኪሞቹን ጥያቄ እንደ ቅንጦት ሲያዩ ተደምጠዋል። አገዛዙ የተለያዩ አፈናት ተግባራትን እየፈጸመ ቢሆንም የሐኪሞቹ እንቅስቃሴ ግን ሙሉ በሙሉ ማስቆም አልተቻለም። አምኒስቲ ኢንተርናሽናል ጨምሮ ሌሎች ዓለም አቀፍ ተቋማት አሁን ላይ በጤና ባለሙያዎች ላይ የሚፈጸሙ ውንጀላዎችንና ማዋከቦችን አገዛዙ እንዲያቆም ጠይቀዋል። አምኒስቲ ኢንተርናሽናል የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንትም ከስር እንዲፈታ ጠይቋል። መንግስት ሰላማዊ የመሰብሰብ መብት ማክበር አለበት ያለው አምኒስቲ የጤና ባለሙያዎች ላይ የሚደርሰውን መዋከብ እንዲቆም በግልጽ ጠይቋል። የደሞዝና ጥቅማ ጥቅም ጥያቄ ማንሳት ለመንግስት የሰላሳ ቀናት የቅድመ ማስጠንቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማቸውን በዝርዝር ነግረውኛል ሲል የዘገበው ደግሞ ቢቢሲ ነው። ባለሙያዎቹ ከጥቂት የተመረጡ የህክምና ክፍሎች ውጭ ያሉ ክፍሎች ከዛሬ ግንቦት 5 2017 ጀምሮ ስራ ማቆማቸውን በግልጽ አስቀምጠዋል። ቢቢሲ አነጋገርኳቸው ያላቸው አምስት በተለያዩ አገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ማዋለጃ እንዲሁም ከጽ

ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገልግሎቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጽ ሲሆን ከሰባ በመቶ በላይ የሚሆኑ ስራዎች ቁመዋል ብለዋል። ለአብነት የዓለም ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታል የከፊል አድማው ከመቱባቸው የጤና ባለሙያ ተቋማት መካከል ከዘረዝሯቸው ናቸው። የአገሪቱ ቀደምት ና ግዙፍ የሆነ ጥቁር አንበሳ ወስቷል። ግማሽ የሚሆኑ ክፍሎች መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈልጉ አንድ የጤና ባለሙያም እርሳቸውን ጨምሮ ሐኪሞች ታካሚዎችን ራው እንዳይተው ከስራ መውጣታቸውን ገልጸዋል። ስጋት የለባቸው ቦታዎች ወይም ክፍሎችን ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆኑ የሆስፒታሉ ባለሙያ ስራ አልገባም ብለዋል። በተለያዩ የአገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ከዛሬ ርፋር ጀምሮ ሰራተኞች ወደ ስራ ገበታቸው እንዲመለሱ የሚያስጠናቅቁ ጥያቄዎችና ማስጠንቂያዎችን እያወጡ ነው። ይህ ከፊል የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎች ተናግረዋል። ከባለፈው ሳምንት ማብቂያ ጀምሮ በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትን በዋስ መለቃቸው ሰምተዋል። ዛሬ በተለያዩ የአገሪቱ አካባቢዎች በተለያዩ የጤና ተቋማት ውስጥ የሚሰሩ የሕክምና ባለሙያዎች ክትትል እየተደረገባቸውና አንዳንዶቹም እየታሰሩ እንደሆነ ተሰምተዋል። በተለይም ዋናና አስተባባሪ ይሆናሉ ተብሎ የተገመቱ የጤና ባለሙያዎችና ዶክተሮች አሁን ላይ በየአካባቢ ባሉ የጸጥታ መዋቅሮች ውስጥ እስርና እንግልት እየተፈጸመባቸው እንደሆነ መረጃዎች ያመለክታሉ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ዛሬ ከባድ ውጊያ መቀስቀሱ ታውቋል። የአገዛዝ ጦር በኢትዮ ሱዳን ኮሪደር ከፍተኛ የኃይል ስምሪት እያደረገ እንደሚገኝ ሲታወቅ የፋኖ ሄደች ወኪላቸው በክልሉ የብልጽግና ባለስልጣናት ላይ ጥቃት ከፍተናል ሲሉ አስታውቀዋል። በዛሬው እለት በደቡብ ወሎ አምባሰል ተራሮች ከንጋት ጀምሮ በከባድ መሳሪያ የታገዘ ውጊያ መቀስቀሱን የቲዩኒስ የመረጃ ምንጮች ተናግረዋል። ውጊያ የተቀሰቀሰው የአገዛዙ ጦር ከሁለት ይዞታዎች ማለትም ከደሴ ከተማ በተለያየን በኩልና ከአምባሰል ማርዬ በኩል ወደ ተራራማ አካባቢዎች ተኩስ መክፈቱን ተከትሎ ነው ተብሏል። አምባሰል ቀጠና አገዛዙ ከዚህ በፊት በወሎ የሚንቀሳቀሱ አደረጃጀቶች በጋራ ተወያይተው የመርጦ የአንድነት ዲክላሬሽን ባወጁበት ወቅት አየርና መካና ዝርጊያ ያደረገበት ቀጠና መሆኑ የሚታወስ ሲሆን ዛሬም በአምባሰል ተራራማ አካባቢዎች ነው ከባድ ውጊያ መቀስቀሱ የታወቀው። በአካባቢው የዘገባ እስከተጠናከረበት ጊዜ ድረስ ውጊያው ተባብሶ መቀጠሉን የደረሱ ሰብዓዊና ቁሳዊ ጉዳቶች ለማወቅ እንዳልተቻለ የመረጃ ምንጮቻች ተናግረዋል። በተመሳሳይ በሰሜን ሸዋ ዞን ሸዋሮቢት ከተማ አቅራቢያ የለን የተባለ አካባቢ ከጠዋት ጀምሮ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የአካባቢ ነዋሪዎች ለኢትዮንስ ተናግረዋል። በአካባቢ በሚደረገው ውጊያ የሚተኮሰው የከባድ መሳሪያ ድምፅ ሸዋ ሮቢት ከተማ ድረስ የሚሰማ መሆኑ የተናገሩት ነዋሪዎቹም ሆኖም በከተማዋ የተለየ እንቅስቃሴ ግን አይስተዋልም ብለዋል። በሄለን ቀጠና የሚደረገው ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ የቀጠለ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት እዛ አመራሮች ወኩላቸው በውጊያው ድል እያደረግን እንገኛለን ሲሉ ተናግረዋል። በምዕራብ ጎንደር ዞን የኢትዮ ሱዳን ድንበር ኮሪደር ቀጠና ደግሞ ዛሬ አገዛዙ የኮማንዶና የአየር ወለድ ኃይልን ጨምሮ ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የመረጃ ምንጮች አጋልጠዋል። በቋራና ምተማ ወረዳ በሚገኙ የድንበር አካባቢዎች ከፍተኛ የፋኖ ኃይል አለ በሚል በተደጋጋሚ ወታደራዊ ዘመቻ አድርጎ ውጤት ያላገኘው በሌተናል ጀነራል ብርሃኑ በቀለ የመራውን የአገዛዙ ጦር ሰሜን ምራብ እዝ አሁን ደግሞ በኮማንዶ ና አየር ወለድ ታግዞ ሌላ ዙር ዘመቻ ለመሞከር እየዘጋጀ ነው ሲሉ የመረጃ ምንጮች ተናግረዋል። በቀጠናው የሚደረገው ወታደራዊ ስምሪት ከየታችን ውጭ አይደለም ያሉ አንድ የአማራ ፋኖ ብሔራዊ ኃይል የቀጠናው አመራር ደግሞ አገዛዙ የመዋጋት ሞራል የሌለው ወታደር ይዞ ለውጥ አመጣለሁ የሚል ህልሙን መቼ እንደሚቀይር አላውቅም። በእኛ በኩል በተለመደ ሁኔታ ምላሽ እንሰጣለን ሲሉ ነው ለኢትዮንስ የተናገሩትም። በተመሳሳይ በጎጃም ቀጠና የድሮን ቅኝት ጨምሮ ከፍተኛ ወታደራዊ እንቅስቃሴ እንዳለ የመረጃ ምንጮቻችን አመላክተዋል። በትላንትናው ዕለት በምዕራብ ጎጃም ዞን ቡሬ ቀጠና የአማራ ፋኖ ብሔራዊ ኃይል ጎጃም አምስተኛ ክፍለ ጦር አገዛዝ በግዳጅ አፍሶም ወደ ብርሸለቆ ወታደራዊ ማሰልጠኛ ሲያጓጉዟቸው የነበሩ 50 ያህል ወጣቶችን አስለቅ ያለው ብሏል። አገዛዝ ወጣቶችን በወታደራዊ ጀባ ከቡሬ ኢንዱስትሪ ፓርክ አካባቢ ከሚገኝ ማቆያ ወደ ብርሸልቆ ወታደራዊ ማሰልጠኛ ተቋም ለማስገባት ሲጓዝ ነው። ከቀኑ 10 ሰዓት አካባቢ ዋንገዳም የተባለ ቦታ ደፈጣ መጣል ምልምል ወጣቶችን ከአገዛዙ ማስለቀቅና ወደ ፋኖ ነፃ ቀጠና እንዲገቡ ማድረግ የተቻለው ብሏል። በዚሁ በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር በክልሉ የብልጽግና ባለስልጣናት ላይ ጥቃት መክፈቱን የፋኖ የመረጃ ምንጮችም ተናግረዋል። የክልሉ የአገዛዙ ከፍተኛ ባለስልጣናት በፋኖ ኃይሎች ጥቃት የተከፈተባቸው ትላንት ከድሩ ቤቴ ከተማ ወደ ባህር ዳር በብረት ለበስ ወታደራዊ እጀባ ሲንቀሳቀሱ እንደነበር ለማረጋገ ተችሏ ከወተት አባይ ቢኮሎ እስከ መራዊ ከተማ ባለው ርቀት ሶስት የተለያዩ ስፍራዎች ላይ የደፍጣ ጥቃት መፈጸሙን ኢትዮኒውስ ከመረጃ ምንጮቿ ማረጋገጥ የቻለ ሲሆን በጥቃቱ የደረሰው ጉዳት ስለመኖሩ አለመኖሩ ግን ለማወቅ አልተቻለም። ከፋኖ የደፍጣ ጥቃት ሲከፈት በከፍተኛ ወታደራዊ ጀባ ጉዞ ላይ የነበሩ የአማራ ክልል የብልጽግና ባለስልጣናት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ዶክተር ደሳሉ፣ የውሃ ቢሮ ኃላፊ ማማሩ አያሌው፣ የክሉ መስኖና ቆላማ አካባቢ ልማት ቢሮ ኃላፊ ኢንጂነር ዳኝነት ፈንታም የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታም ሞገስ እንዲሁም የእርስ መስተዳድሩ የኢኮኖሚ ዘርፍ አማካሪ ቀለሞወርቅ ምረቴ የሰሜን ጎጃም ዘን ዋና አስተዳዳሪ አሰፋ ጥላውን ዋነኞቹ እንደነበሩ ኢትዮ ኒውስ ከመረጃ ምንጮች አረጋግጣለችም። ባለስልጣኑ ከፋኑ የደፍታ ጥቃት ለማምለጥ በዙ 23 ፔምፒታንኮች በአምስት ድጭቃ ብሬንና ስናይፐሮች በታጠቁ ኮማንዶች ታጅቦ ለመንቀሳቀስ መገደዳቸውን ነው ለማዋቅ የተቻለው። የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር በፈጸመው የደፍታ ጥቃት ባለስልጣናቱ ላይ የደረሰው ጉዳት ስለመኖሩ ባይታወቅም አጃቢዎቹ ላይ ግን የሞትና የአካል ጉዳት እንደደረሰ የኢትዮኒስ መረጃ ምንጮች ተናግረዋል። በሌላ በኩል አገዛዙ በክልል የተለያዩ አካባቢዎች የተጠናከረ የድሮን ቅኝት እያደረገ እንደሚገኝ የተሰማ ዛሬን ጨምሮ ባለፉት ሶስት ቀና የተጠናከረ የድሮን ቅኝት በወልዲያ ዙሪያ ቃሊም፣ ደብረ ብርሃን ዙሪያም፣ ቡሬ፣ ዳንግላም፣ ባህር ዳር ዙሪያ ወረዳ ቋራም፣ ጃዊ አካባቢዎች ተደጋጋሚ አሳይ እየተደረገ እንደሚገኝ ነዋሪዎች ጨምረው ነግረውናል። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮችን በዘረፋና በሰዎች ንግድ ላይ ተሰማርተዋል ሲል ወነጀሉም። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ፕሬዚዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮችን በወርቁ ፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሰማርተዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ ከብልጽግናው አገዛዝ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው ሶስት አመራሮች ብርጋዴር ጄኔራል ምግብ ኃይለ፣ ብርጋዴር ጄኔራል ኃይለስላሴ ግርማይ፣ እንዲሁም ኮሎኔል ተወልደ ገብረተሳይ ናቸው። አገዛዙ ከዚህ በፊት እነዚህን አመራሮች አላማ ያደረገ የሚዲያ ፕሮፓጋንዳና ድምጽ ተቀረጸባቸውን ሲያወጣ መሰንበቱ ይታወቃል። ትላንት ሰኞ ግንቦት 4 2017 ዓ ም ምሽት በፋና ቴሌቪዥን በተላለፈውም የቀድሞ የጊዜያዊ አስተዳደሩ ፕሬዚዳንት ክፍል አንድ ቃለ መጠይቅ ስለ እርሳቸው የፖለቲካ አሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት እንዲሁም የህዝባዊ ወያን ሀርነት ህዋት አመራሮችና የትግራይ ሰራዊት አዛዦች ፈጽሟቸዋል ስላሏቸው ወንጀሎች የዘረዘሩበት ግልጽ ቃለ መጠይቅ ነበር። አቶ ጌታቸው ተፈጽሟል ካሏቸው ወንጀሎች ቅድሚያ የሰጡት ለወርቅ ንግድ ላይ ነው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህዋትና የኢትዮጵያ መንግስት የፕሪቶሪያ ስምምነት ከተፈራረሙ ከጥቅምት 2015 በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠየቃቸው ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደሩ ፕሬዚዳንት በይፋ ሲናገሩ ተደምጠዋል። ጦርነት ውስጥ በአንድም ሆነ በሌላ መልኩ እኔ የማምንበትን ሬዚስታንስ ነው ያካሄድኩት። የማምንበት ትግል ነው ያካሄድኩት። ብዬን የማምነው በዛ በማምንበት ትግል ውስጥ ነው። የትግራይን አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩ ስራ ያለኝ ክብር በፍጹም ሊቀንስ አይችልም። ግን ደግሞ ጦርነቱ ገና በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን እየወሰድነውን ነውን ኤክስካቫተር ወርቅ ለመልቀም የሚጠቀሙ የነበሩ አዛዦች አሉ ሲሉ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴል ጄኔራል ምግብ ኃይልን ነው። ብርጋዴል ጄኔራል ምግብ ኃይል አቶ ጌታቸው የትግራይ ክልጅ የአስተዳደር ፕሬዚዳንትነታቸውን ከማስረከባቸው አንድ ወር ገደማ በፊት ከስራ ካግዷቸው ሶስት የጦር አዛዦች ውስጥ አንዱ ነበሩም። ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረም ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው በተመሳይ ጊዜ በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ አቶ ጌታቸው ወንጅለዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለው እያለ የሚፎክር ጀራ አላለም፣ ወርቅ ንግድ ውስጥ ያለው ይኸው መባል አለበት ሲሉም በዚሁ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን አለባቸው ይላሉ። ንምግበ የሰሩት የጀግንነት የወጣት መስዋዕትነት መሰረት ተደርጎም የመጣ ጀግነት ነው ማለት ያጣጣሉት አቶ ጌታቸው ረዳ፣ እነዛም ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው እንደገና ለሌላ መስዋዕትነት ይህን ወጣት ሊዳርጉ

እየተንቀሳቀሱ ይገኛሉ ማለቱን ከሰዋል ይህ እንቅስቃሴንም ታዲያም በትግራይ ወጣት መስዋዕትነት እንድናለን የሚል አስተሳሰብ የወለደ ማለታቸውን አቶ ጌታቸው ረዳ ከሚዲያው ሰምተና አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደር አመራር ብርጋደር ጀነራል ኃይለ ስላሴ ግርማይ ወይም ወዲም በይተይ ናቸው ብርጋደር ጀነራል ኃይለ ስላሴ በ2014 ዓም የትግራይ ኃይሎች ከኮምቦልቻ የተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው ረዳ ያስቀምጣሉ ታዲያ በወቅቱ መንግስት ባንኮች የነበረውን አራት ቢሊዮን ብር እንደነበር የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ስላሴ አንድ ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለ ስላሴ ስር የነበሩት ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውን አቶ ጌታቸው ጨምረው ከሰዋል። እነ ብርጋዴር ጀነራል ኃይለ ስላሴ የወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌዴራል መንግስት ይያዝባቸው ለማስለቀቅ ሙከራ ሲያደርጉ መቆየታቸውን የተናገሩት አቶ ጌታቸው ረዳ እነ ምግበ እና ኃይለ ስላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለን፣ ተጠያቂ እንሆናለን ብለው የሚያስቡ ሰዎች ግርግርን በፍጹም እንዲያልቅ አይፈልጉም ሲሉ ጦርነት ፈላጊ ማለት ወንጅሏቸዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው ረዳ በትላንትና ዕለት ባደረጉት ንግግር ራሳቸው ሲገነቡት የነበረውን ትርክት አፍርሰዋል። የትግራይ ሰራዊት የመጀመሪያ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረ ተንሳይ ወይም እንበብ በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደርጓቸው አቶ ጌታቸው ናቸው። በቅርቡ ከሀገር እንደወጡ የተነገርላቸው ኮሎኔል ተወልደ ኤርትራውያን እንደ ንብረት ይሸጡ ከነበሩ ሰዎች መካከል አንዱ ናቸው ማለት አቶ ጌታቸው ረዳ ወቅሷቸዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ነው በማለት በግልጽ የተናገሩት አቶ ጌታቸው ሰዎች እንዲወጡ ማድረግ የሚል እንደነበረ በመጠቆም ይህ ዘመቻ በስተኋላ ላይ ገንዘብ ያላቸው ኤርትራውያን ወደ ማፈን ማገትና መሸጥ መቀየሩን በግልጽ ሲናገሩት ሰምተዋል። የኤርትራ ወጣቶች ከተያዙ በኋላም በውጭ ሀገራት ቤተሰቡ ያሏቸውን በመለየት እያንዳንዱ ሰው በትንሹ 400 ዶላር እንዲያስገባ ይደረግ ነበር ብለዋል። ይህ አካሄድ በመጠቀም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎች እያገቱ ኤርትራውያን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ በጦርነቱ ወቅት የሴንትራል ኮማንድ አባል የነበሩት አቶ ጌታቸው ጨምረው ዘርዝረዋል። ይህ በኤርትራውያን ላይ ሲካሄድ የቆየውን ሕገ ወጥ የሰዎች ዝውውር በመጨረሻም ወደ ትግራይ ተወላጆቹም ዙሯል ማለት ነው። ሲያሰሙትም የሰዎች ዝውውር ንግዱ ተጧጥፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ ገልጸው፣ አቶ ጌታቸው በዚህ አካሄድ የኤርትራ ሰራዊት ማፍረስ አይቻልም ብለዋል። ምክንያቱ ገንዘብ ያለው ሰው ነው ሊወጣ የሚችለው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንደሚቀጥሉ እየተደረጉ ይገኛሉ። ማለትም ሁኔታው አስከፊ ነው ባይ ናቸው። አቶ ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካ አመራሩ እጅ አለበት ሲሉም ከሰዋል። ከእነዚህ ወንጀሎች ጋር በተያያዘ መረጃዎች እርሳቸው የጊዜያዊ አስተዳደር ፕሬዚዳንት በነበሩበት ወቅት መሰብሰቡንና የተደራጀ ሰነድም እንዳለ አቶ ጌታቸው ጠቁመዋል። ይህ ሰነድ ለክልሉ ፍትህ ቢሮ፣ ጸረ ሙስና ኮሚሽንና ፖሊስ ኮሚሽን እንደቀረበም ጨምረዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወስድባቸው የቀረው በጸጥታ አመራሮቹ እንቢተኝነት ነው ይላሉ አቶ ጌታቸው። ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራሮቹ በባህሪው ጥፋት ያጠፋውን ያላጠፋውን የመተጋገዝ ባህሪ ያለው ማለታቸውን ኢትዮጵያ ኢንሳይደር ነው የዘገበው። አቶ ጌታቸው ረዳ በትላንትናው ላይ የተሰጡት ቃለመጠይቅ ምንም ምክንያት ያደረገ እንደሆነ ግን በግልጽ አልታወቀም። የአሜሪካው ፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉብኝታቸውን ጀምረዋል። ትራምፕ የመካከለኛው ምስራቅ ጉብኝታቸውን የጀመሩት ታዲያ በሳውዲ አረቢያ ነው። የአሜሪካ ፕሬዝዳንት ዶላንድ ትራምፕ ለይፋ የስራ ጉብኝት ሳውዲ አረቢያ በዛሬው ዕለት መግባታቸው ሰምተዋል። ትራምፕ ወደ ዋይት ሀውስ ለሁለተኛ ጊዜ ከተመለሱ በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ የሚያደርጉት ጉብኝት ለመጀመር በሳውዲ አረቢያ የሪያድ ንጉስ ካሊስ አውሮፕላን ማረፊያ ሲደርሱ ልዑል አልጋ ወራሽ መሐመድ ቢን ሳልማን አቀባበል አድርገውላቸዋል። ሁለቱ መሪዎች በኢራን የኒኩሊየር ፕሮግራም፣ በጋዛ ስላለው ቀውስና የነዳጅ ዋጋን በተመለከተ ውይይት ይኖራቸዋል ብለዋል ሚዲያዎች። ከዚህ በተጨማሪም ትራምፕ በዚህ ጉብኝታቸው እስከ አንድ ትሪሊዮን ዶላር ወይም 900 ቢሊዮን ዩሮ የሚደርስ የጦር መሳሪያ ሽያጭ ስምነቶችን ያደርጋሉ ተብሎ ይጠበቃል። ትራምፕና አብረው የተጓዙ ረዳቶቻቸው በሪያድ እንደደረሱ በአውሮፕላን ማረፊያ ውስጥ በሚገኝ ትልቅ አዳራሽ ውስጥ የጠመንጃ ቀበቶ አይነት ያለው የአስተናጋጅ ልብስ ያጠለቁ አስተናጋጆች ቡና እንዳቀረቡላቸው አሶሼትድ ፕሬስ ጉዳዩን ትኩረት ሰጥቶ ዘግቧል። በቡና ስነስርዓቱ ላይ የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ ኤለን መስክን ጨምሮ በርካታ የንግድ ስራ አስፈጻሚዎች ተጋብዘዋል። መስክ በዝግጅቱ ወቅት ከትራምፕና ክልዑል አልጋ ወራሽ ቢን ሳልማን ጋራም አጭር ውይይት ማድረጉም ተሰጥቷል። ትራምፕ በመካከለኛው ምስራቅ የሚያርጉት ጉብኝት በዋናነት የአሜሪካን ጥቅምና የንግድ ውሎች እንዲሁም የጦር መሳሪያ ሽያጭን የተመለከቱ ጉዳዮችን የሚፈጽሙበት ነው ተብሏል። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ምግብ እንዳይገባ ማገድ እንደ ጦር መሳሪያ እየተጠቀመች ነው ብሏል። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም፣ ከ200 በላይ ጋዜጠኞችን በስራ ላይ እንዲሞቱ አድርጋለች ብሏል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡ ይገኛሉ። የዓለም አቀፍ ቀይ መስቀል ማህበር ምክትል ፕሬዚዳንት ፓስካል ሁንዳንት እንደሚሉት ከሆነ በጋዛ ያሉ ንጹሐን ሰዎች በተደጋጋሚ ከመፈናቀላቸውና ዘውትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ መስተጓጎሎም እየተፈተኑ ይገኛሉ ብለዋል። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ይላሉ። የተኩስ አቁም ስምምነት ተጥሶ እስራኤል በጋዛ የምታደርገው ውራ ቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒትም ጨምሮ የሰብአዊ እርዳታ ተቋርጠዋል፣ ያለን ቢቢሲ ቢቢሲ። ሁለተኛ ሁለተኛው ዙር የተኩስ አቁም ስምነት የሚተገበርበት ድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ ቢያስታውቅም እስራኤል ግን እስካሁን ድረስ አልወጣችም። ጠቅላይ ሚኒስትር ቢናምን ኔታናውና የተቀሩት አክራሪ የእስራኤል ባለስልጣናት ይህን መቀበል አይፈልጉም ይላል ቢቢሲም። የጋዛ ፊልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት ተብሏል። አክራሪ ብሄርተኞቹ የእስራኤል ፖለቲከኞች ኔታና ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህን ካላደርጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባል ይላሉ። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታና አውዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ አረብ ሀገራት ከጎበኙ በኋላ ጥቃቱ እንደሚባባስም ስጋት አለ ይላል። የዘፈቀደ የአየር ጥቃትን ባድረስ ፊልስጤማውያን መግደልና ማፈናቀል የዚህ እቅድ አካል ናቸው ተብሏ። ድንገት ጥቃቶች ሲፈጸሙ ፊልስጤማውያን የሚሸሹበት እንኳን አንድም ቦታ ያገኙም ነው የተባለው። ጋዛ ከጦርነቱ በፊት ህዝብ ተጨናንቆ የሚኖርበት አካባቢ የነበረ ሲሆን እስራኤል የቻለችውን ያህል ፊልስጤማውያን ከጋዛ ወጥተው ወደ ደቡባዊ ራፋ አቅራቢያ እንዲሰደዱ አድርጋለችም። ራፋ ሙሉ በሙሉ ሊባል በሚችል ደረጃ በአሁኑ ሰዓትም ወድሟል። የተባበሩት መንግስታት እንደሚለው ዘጠና ከመቶ ጋዛ ለፊልስጥማውያን መኖሪያ እንዳይሆን ሆኗል ይላል። እስራኤል ሐማስ ወደ ጋዛ የሚገባውን ምግብ ይቆጣጠራል፣ ይሰርቃል ትላለች። የተባበሩት መንግስታት ድርጅት ግን ይህንን ደጋግሞ ያስተባብላል። እስራኤል የግል ድርጅቶችን ምግብ እንዲያከፋፍሉ ባቀረበችው ሐሳብ ላይ የመንግስታት ድርጅት እንደማይሳተፍ በግልጽ አስታውቋል። የተመድ የፊልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፒ ላራዚ የጋዛ ነዋሪዎች እያዩ ያለውን ስቃይና እንግልት ለመግለጽ ቃላት ያጥረኛል። ከሁለት ወራት በላይ እርዳታ ተቋርጧ ይላሉ። ረሃብ እየተስፋፋ ነው፣ ሰዎች ተዳክመዋል። በቀጣይ ሳምንታት እርዳታ ካልገባ ሰዎች በጥቂት ብቻ ሳይሆን በረሃብም መሞት ይጀምራሉ። ሰዎች እርዳታ የጦር መሳሪያ አድርጎ መጠቀም የሚባለው ይህ ነው ሲሉም ከዊሲ ጋር በነበራቸው ቆይታ በግልጽ ተናግረዋል። የተባበሩት መንግስታት ከሌሎች የተራር ድርጅቶችና መንግስታት ጋራም በጋራ በጥምረት የሚያወጣቸው ሪፖርቶች ኢንቴግሬትድ ፋክት ሴኩሪቲ ፌዝ ክላሪፊኬሽን የሚያሳየውም ያንዣበበውን አደጋ ነው ይላል። አጠቃላይ ከሁለት ሚሊዮን በላይ የሚሆነው ሕዝብ ለረሀብ ተጋልጧል። ግማሽ ያለ ህጻናት ሲሆኑ፣ አሁን ባሉበት ሁኔታም ለአስከፊ የምግብ እጥረት ተጋልጧል። በእስራኤል ከበባ ምክንያት ህጻናት እየተራቡ ነው። አይፒሲ እንደሚለው ሀያ ሁለቱ መቶ የሚሆኑ የጋዛ ነዋሪዎች አራት መቶ ሰባ ሺዎቹ ማለት ነው ደረጃ አምስት በሚባሉ አስከፊ የረሃብ ሁኔታ ውስጥ ወድቀዋል ብሏል። ከአምስት ቤቶች አንዱ ከፍተኛ ምግብ እጥረት ይገኝበታል። እስከ ሞት የሚደርስ ረሃብን በአሁኑ ሰዓት ተጋርጧል ማለት ሪፖርቱ ያትታል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎችን ነበሩ። ሰናይ ቀን።